ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን፣ እንደምቆያችሁ ከደቡብ ቴሌቪዥን። በዚህ ሰዓት ወደ እናንተ የሚደርሰው ዜና ወጃችን አሁን ተጀምሯል። ዜናዎችን የመራ ያደርጋል መኩሪያ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩም። በቀዳሚነት ወደምናየው ዜናው ስንሻገር በፕሪቶሪያ የሰላም ስምምነት መሰረት ታጣቂዎችን በአስቸኳይ ትጥቅ በማስፈታት ወደ ማህበረሰቡ እንዲቀላቀሉ ማድረግ እንደሚያስፈልግ በኢትዮጵያ የአሜሪካ አምባሳደር ኤርቬ ማሲንጋ ገለጹ። በትግራይ ክልል የቀድሞ ታጣቂዎች የተሃድሶ ስልጠና እንዲወስዱ መደረጉም የሰብዓዊ ድጋፍ አቅርቦትና የመልሶ ግንባታ ስራዎች የሰላም ስምምነቱ ተግባራዊ ውጤት ተደርገው የሚወሰዱ መሆናቸውን የፕሪቶሪያ የሰላም ስምምነት ሂደት የተገኙ ስኬቶችን አስመልክቶም በየካቲት 2017 ዓ.ም የአፈጻጸም ሪፖርት ላይ ውይይት በተደረገበት ወቅት መገለጹ ይታወሳል። በዚህ ጉዳይ ላይ ባልደረባችን ብሮክ ፋንታ ተጨማሪ አለው። በፌዴራል መንግስት ከፕሪቶሪያው የሰላም ስምምነት በኋላ በክልሉ ባንክ፣ አየር መንገድና ስልክን ጨምሮ ሌሎች በርካታ አገልግሎት ሰጪ ተቋማት በፍጥነት ስራ እንዲጀምሩ መደረጋቸው፣ መሰረተ ልማቶች መልሰው መገንባታቸው ህዝቡ የሰላም ስምምነቱን ውጤት እንዲህ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ከወራት በፊት በሰጡት ማብራሪያ በፕሪቶሪያው የሰላም ስምምነት መሰረተ ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኝ ማድረግ መቻሉን በመጥቀስ ሀሳቡን አጽንኦት ሰጥተውታል። በኢትዮጵያ የአሜሪካ አምባሳደር አምባሳደር ኤርቪን ማሲንጋ ከኢዜአ ጋር ባደረጉት ቆይታ የፕሪቶሪያ ስምምነት በትግራይ ክልል የነበረውን ጦርነት በማስቆም ረገድ የተጫወተው ሚና አድንቀዋል። ስምምነቱ በዚያ አስከፊ ጦርነት የነበረውን የጥይት ድምፅ በማስቆም ረገድ ያበረከተውን አስተዋጽኦ በማድነቅ እንጀምር። ስምምነቱ ጦርነቱን በማስቆም በትግራይ ክልል አገልግሎቶች እንዲጀምሩ በማድረግ አስተዋጽኦ አድርጓል። በትግራይ ክልል ተደጋጋሚ ጉብኝት በማድረግ የስምምነቱን ትግበራ መመልከታቸውን የገለጹት አምባሳደር ማሲንጋ አሁንም ስምምነቱን በተሟላ መንገድ በመተግበር በኩል ብዙ የሚቀሩ ተግባራት መኖራቸውን ተናግረዋል። አምባሳደሩ እንደገለጹት በትግራይ ክልል ዘላቂ ሰላም ለማስፈን የፕሪቶሪያውን ስምምነት በተሟላ መንገድ በአስቸኳይ መተግበር ይገባል። የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ የሚያስችለውን እንዲሁም ታጣቂዎች ትጥቅ እንዲፈቱና ወደ ማህበረሰቡ እንዲመለሱ የሚያዘውን የፕሪቶሪያውን ስምምነት በአስቸኳይ ተግባራዊ ማድረግ በጣም ጠቃሚ ነው። የትግራይ ክልል ጊዜያዊ አስተዳደር የቀድሞ ርዕሰ መስተዳደር ጌታቸው ረዳ በቅርቡ በሰጡት መግለጫ በፕሪቶሪያው የሰላም ስምምነት አተገባበር ተፈናቃዮችን የመመለስና የታጣቂዎችን መልሶ ማቋቋም ሂደት የተስተጓጎለው በራሳችን የውስጥ ሽኩቻ ነው ማለታቸው ይታወሳል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለአርባ ሶስተኛ ዙሪያ ስለጠናቸውን የካራማራ ኮርስ መሰረታዊ ኮማንዶች አስመረቀም። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ሀገርን ያስከበሩ የውጊያ ማርሽ ቀያሪ ጀግኖች መፍለቂያ ማዕከል መሆኑን የኢፌዴሪ መከላከያ ሰራዊት ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምረቃ መርሃ ግብር ላይ ተገኝተው ባደረጉት ንግግር ገልጸዋል። ፋሲላዩ ተከታትሎታል። የውጊያ ማርሽ ቀያሪ ጀግና ወታደር መፍለቂያ እንደሆነ የሚነገርለት የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ለ43ኛ ዙር ያሰለጠናቸውን የካራማራ ኮርስ መሰረታዊ ኮማንዶዎችን አስመርቋል። በዚህ ምርቃት መርሃ ግብር ላይ የፌዴሪ መከላከያ ሰራዊት ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትል ጠቅላይ ታማጆር ሹም ጀኔራል አበባው ታደሰ፣ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላውን ከበደና ከፍተኛ የጦር መኮንኖች የተመራቂ ቤተሰቦችም ተገኝተውበታል። ባለፉት ዘጠኝ ወራት በማዕከሉ የቀሰሙትን ወታደራዊ ቁመና ተመራቂ ኮማንዶዎች ለታዳሚዎችም አሳይተዋል። የልዩ ዘመቻ እዝ ማሰልጠኛ ማዕከል በውጊያ ውስጥ ማርሽ በመቀየር የኢትዮጵያን ክብር ያስጠበቁ ጀግኖች የፈሩበት መሆኑን የዕለቱ የክብር እንግዳ ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር የተናገሩ ሲሆን የቀይ ቡኔት ለባሽ ወታደሮች የኢትዮጵያን ሉዓላዊነት ለማስከበር የከፈሉት መስዋዕትነት ታሪክ የማይረሳው መሆኑንም ተናግረዋል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ሀገርን ያስከበሩ ወገንን ያኮሩና ታሪካቸውን በወርቃማ ብዕር የከተቡ የውጊያ ማርሽ ቀያሪ ኮማንዶ ኃይል እያሰለጠነ በማውጣት የተጣለበትን ሀገራዊ ኃላፊነት በብቃት ሲወጣ ቆይቷል። የዛሬው ምረቃ የዚህ ቀጣይነት ያለው ተልዕኮ አካል ሆኖ እነዚህን አናብስቶች ለመመረቅ ዛሬ በዚህ የጀግኖች መፍጠሪያ ማዕከል ተገናኝተናል። የኢትዮጵያ ሰራዊት በዋለበት የውጊያ ግንባር ሁሉ አሸናፊ ቢሆንም የቀይ ቦኔት ለባሾች አሸናፊነት ግን ልክ እንደ እዛቸው መጠሪያ የልዩ ዘመቻዎች ሁሉ የቀይ መለያው ለባሾች ሚና በጣም ፈጣንና የላቀ ነው። የኢትዮጵያ ብሔራዊ ጥቅምን ለማስከበር መከላከያ ሰራዊት አስፈላጊውን መስዋዕትነት እንደሚከፍልም ፊልድ ማርሻል ብርሃኑ ከተናገሩት ንግግር መካከል ተጠቃሽ ነው። ዛሬ ሀገራችን ከምንጊዜውም በላይ በቴክኖሎጂ በሰው ኃይል በአደረጃጀት በተቋማዊ አሰራርና በትጥቅ አስተማማኝ የሀገር መከላከያ ሰራዊት ገንብታለች ሰራዊታችን መከፈል ያለበትን መስዋዕትነት ሁሉ ይከፍላል እንጂ የሀገሪቱ ብሔራዊ ጥቅም በተላላኪ ባንዳዎችና ባላኪዎቻቸው ተደናቅፎ ህዝቦቿ ሁሉም በድህነት ውስጥ እንዲኖሩ አይፈቀድም። በማንኛውም ቦታና ሁኔታ ተመራቂ ኮማንዶች የተሰጣቸውን ግዳጅ ለመወጣት የሚያስችላቸው አቅም ላይ እንዳሉም ተገልጿል። በስልጥናችሁ ወቅት በሁሉም አይነት የአየር ጸባይና የመሬት ገጾች ላይ ብቃት ያለው ስልጠና በመውሰድ አስቸጋሪና ፈታኝ ሁኔታዎችን በማለፍ በመሰረታዊ ኮማንዶነት የምትመረቁ በመሆናችሁ ከነባሩ የልዩ ዘመቻዎች እዝ የሰራዊት ክፍሎች ጋር በመቀላቀል የትላንትናንና የዛሬን የሀገራችን ጀግኖች ታሪክ በመድገም ሀገራችሁንና ህዝባችሁን እንደምታኮሩ እምነቴ ነው። በማዕከሉ የተሰጠው የስልጠና አይነትን ያብራሩት ደግሞ የልዩ ዘመቻዎች ዋና አዛዥ ሌተናል ጀነራል ሹማ አብደታ ናቸው። ሲሰጣቸው የነበረ ስልጠና አሁን በታዋቂ ኮማንዶ፣ በአየር ወለድና በልዩ ኃይልና ጸረ ሽብር ክፍሎቻችን ውስጥ ይታዩ የነበሩ ጠንካራና ክፍተቶቻችን ላይ ተመሰርተን ስልጠናችን ተሞክሮ ተኮር ስልጠና ሆኖ እንዲመራ ተደርጓል። የኢትዮጵያን ሉዓላዊነት ለማስከበር ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን የዕለቱ ተመራቂ ኮማንዶዎችን ባነጋገርንበት ወቅት ገልጸውልናል። ሀገሬን ለመጠበቅ ያለኝ ቁርጠኝነትና ዝግጁነት በጣም የምተማመንበት ነው። በጓደኞቼም በእኔም የትኛውንም የሚሰጠንን ማንኛውንም ግዳጅ በየትኛውም ቦታ ለመዋጣት ዝግጁ ነን። ነገ ሕዝብና ሀገር የሚሰጠንን ማንኛውንም ግዳጅ በአግባቡ ለመፈጸም ቁርጠኛና ዝግጁ መሆናችንን በታላቅ ደስታ ገልጻሉ። ግዳጅ በአግባብ በብቃት ተዋጠን ለዛሬ ቀን ደርሰናል። ብዙ ውጣውረዶች ነበሩ። ያን ውጣውረድ በተኛው መንገድ እለት በእለት በምደርሱ ነገሮችን ተሻሽለን ተቋቁመን ለዚህ ቀን ደርሰናል። ማንዶ ስልጣና በጣም ውስብስብና በጣም ጥንካሬና ጉልበትና አቅም የሚፈልግ ስልጣና ማለት ነው። ይህ ደግሞ እኛ አለመበገራችን ስልጣና ወተን ዛሬ በጣም ደስ ብንላል። ያው ሴት ልጅ እስከሆኑ ድረስ የተፈራዊ ተፈጥሮ የተሰጠን ጸጋ አለን። ያን ተቋቁመን ከወንድ ጋር እኩል ውጣውረዱን ወርደን ለዚህ ቀን ደርሰናል። ለሀገሬ ስል መቸም ዛሬም ነገም ራስን መሳል ለማድረግ ወዳላለም በደቡብ ኢትዮጵያ ክልል ዳሰነች ወረዳ የዝናብ ወቅት ተከትሎ በቱርካና ሀይቅ መጨመርና በኦሞ ወንዝ ውሃ ሙላት ሳቢያ የተፈናቀሉም የህብረተሰብ ክፍሎች መልሶ የማቋቋም ስራ በቅንጅት እየተሰራ እንደሆነ የክልሉ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የክልሉ ከፍተኛ አመራር አካላት የስራ ኃላፊዎችና ባለሙያዎች በውሃ ሙላት የተፈናቀሉ የዳሰነች ወረዳ ቀበሌያት በመልሶ ማቋቋም እየተከናወኑ ያሉ ተግባራትን ተዘዋውረው ጎብኝተዋል። ተስፋዬ ወልደማርያም ዝርዝር አለው። ባለፉት ወራት በተከታታይ በዘነበው ዝናብ ሳቢያ የኦሞ ግቢ የተፋሰስ አካባቢ መነሻ ያደረገው የቱርካና ሐይቅ መጠን መጨመር በደቡብ ኦሞ ዞን ዳሰነች ወረዳ የሚገኙ ቀበሌያት በውሃ ሙላት ለጉዳት ተዳርገዋል። በዳሰነች ወረዳ ጉዳት የደረሰባቸው አርሶና አርብቶ አደሮች እንደሚናገሩት በውሃ ሙላት የመኖሪያ ቀያቸውን ቀይረው በአዲስ ቦታ መስፈራቸውን ይገልጻሉ። አገር ሁሉ ለቀናል ወሰደድ

በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪም ፍቅሩ በመስክ ምልከታ ወቅት እንደተናገሩት በውሃ ሙላት ጉዳት የደረሰባቸውን ቀበሌያት መልሶ የማቋቋም ተግባር በተቀናጀ መልኩ እየተሰራ ነው ብለዋል። ከተማውን እንዴት ማዳን እንችላለን የሚለውን ስናይ ከተማው ተስፋ ያለው አይመስልም። ጊዜያዊ መፍትሄ ግን እየሰጠን ነው። እንደ ክልልም አይዲፒ ሰንተሮች አሉን። እዚህ ላይ አርብቶ አደሩን ሶስት ቦታ ላይ አስፍረን የእለት እርዳታ እየሰጠን ነው። እያኖር ናቸው ያለ ነው። ለእነዚህ ግን በዘላቂነት የምንሰራውን ስራ አጠናክረን እንደ ክልል እየሰራን ነው። የዳሰነች ወረዳ ዋና ከተማ የሆነችው የኦሞራቴ ከተማ በውሃ የመዋጥ እድሏ ከፍተኛ ከመሆኑ ጋር ተያይዞ የተለያዩ የመፍትሄ አቅጣጫዎች ተቀምጠው የተግባር ስራዎች መጀመራቸውን ዶክተር መሪኑን ፍቅሩ አስረድተዋል። አርብቶ አደሩ እንግዲህ ተስፋ አልቆረጠም። እየሸሸም እየኖረ ነው ከብቶቹን ይዞ ተንቀሳቅሶ ውሃ ሲደርስበት እየተነሳ እየሸሸም እየኖረ ነው ያለው። ስለዚህ ህይወቱን ለማስቀጠል አስቻ የሆኑ ነገሮችን ሁሉ ተጠቅመን የአርብቶ አደሩንም ህይወት ማትረፍ መቻል አለብን። በዘላቂነት ደግሞ እንደነ ኦመራቴ የሚመስሉ ከተሞችን ከፍታ ላይ ማውጣት መቻል አለብን እንደገናም ልንገነባቸው የሚገባ ይመስለኛልና እነዚህ ላይ ምን ምን መስራት አለብን የሚለውን አቅደን በክልል ደረጃ ምንሰራቸውን እንሰራለን። ዞኑ የራሱን ድርሻ ይወስዳል። ኮሚኒቲው የራሱን ድርሻ ይወስዳል። ለፌዴራልም ደግሞ እገዛ የምንጠይቃቸው ቦታዎች አሉ። እነዚያ ላይ የፌዴራል መንግስት ኃላፊነት ወስዶ በሚያግዘን ቦታ ላይ እንዲያግዘን እየተስማማን እየሰራን ስለሆነ እነዚህን አጠናክሮ መውሰድ ተገቢ ስለሆነ ዛሬ የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ስትሪንግ ኮሚቴ አባል የሆንን አመራር የሆንን ሰዎች፣ ተቋማት፣ ቢሮ ኃላፊዎች የሚመለከተው አካል በሙሉ በጋራ ተሰብስቦ በዚህ ጉዳይ ነው ዳሰነች የተገኘው። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ አቶ አክሊሎ አዳኝ በበኩላቸው በዳሰነች ወረዳ ከአደጋ ስጋት ነፃ የሆኑ 34 ቀበሌያት በዘላቂነት ከውሃ የመከላከል ስራ እየተሰራ ነው ብለዋል። በተለይ የ34 ቀበሌያት አደጋ ላይ ናቸው ያሉትና እነኛን ፐርማነንት ከመመከት አንጻር አሁን በውሃ እንዳዋጡ ቀማደግ አቋያ ሁለት ስራዎች ተለይተዋል። አንደኛው ስራ ድሬኔጅ ነው ወይም ዳይቨርሽን ነው። ይሄ ትልቅ ስራ ነው። ይሄ ስራ የክልሉ መንግስት ከፌዴራል ውሀና ኤነርጂ ጋር በመሆን ዳይቨርሽን ስራ ኦሞ ዳይሬክት ቱርካናን ሳያገኝ ዳይቨርት ተደርጎ የሚያርፍበት ሌላ ቦታ ስላለ ወደዛ እንዲሄድ ታሳቢ ተደርጎ ዲዛይን ተሰርተዋል። ስራ ትዕዛዝም ተሰጥተዋል። አሁን ስራ ተጀምሯል። ሁለተኛው ደግሞ ቱርካና እየሞላ ህብረተሰቡ ጋር እየመጣ እያፈናቀለ ስለሆነ ይሄን ደግሞ ለመመከት የዳይክ ስራ አለ። በአጠቃላይ የሚያስፈልገው የዳይክ ስራ ርዝመቱ ወደ 7.5 ኪሎ ሜትር የመሆን ነው። ይሄ ስራ ቢሰራ የቀሩ ቀበሌያትን ከሀይቁ መመከት ይቻላልና ለተወሰነ ጊዜ መመከት ስለሚቻል ይሄን ስራ አስጀምረናል። ይሄ ስራ አሁን ባለው ደረጃ ወደ 28 ኪሎ ሜትር አካባቢ ተሰርቷል። ግን ማጠናከር የሚፈልጉ ነገሮች አሉ በዳሰነ ያላቸው ወረዳ ከ79 ሺህ በላይ ህዝብ በውሃ ሙላት ሳቢያ የተፈናቀሉትን ከስጋት ነጻ ወደሆኑ አካባቢዎች በማዛወር መልሶ የማቋቋም ስራ መቀጠሉን የተናገሩት የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ገማ ናቸው። በወረዳው ወደ 79818 ሰው ነው የሚኖረው፣ ወደ 80 ሺህ አካባቢ ይሆናል። ነገር ግን 79818 ሰው ከቦታ ቦታ እያዘዋወር ነው ያለነው ነው ይሄ እንግዲህ ቀደም ሲል በነበረው መፈናቀል ሽፍት ያደረግ ናቸው አሁንም ቦታው ከስጋት ነጻ በሆኑት የሚቆይበት ሌሎችን ደሞ ተስት ያደረግን ወደ ከስጋት ነጻ ወደ ሆኑ አካባቢዎች እንደገና አዛውረን የመልሶ ማቋቋም ስራውን መንቀጥልበት ነውና እነዚህ ስራዎች በሁለት መልኩ ነው እየተሰሩ ያሉት። አንደኛው ውሃውን ዳይክ በመስራት እንዲሁም ደግሞ ማስተንፈሻ በመስራት አካባቢዎችና ከተማውን ጭምር ጉዳት እንዳያደርስ የማድረግ ስራ። በውሃ ሙላት የተፈናቀሉ ማህበረሰብ አካባቢ የወረርሽኝ በሽታዎች እንዳይከሰቱ አስቀድሞ የመከላከል ስራዎች እየተሰሩ መሆኑን የተናገሩት የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ናቸው። እነዚህ ሰዎች ከተፈናቀሉ ረዥም ጊዜ ሆኖታል። በዚህ ጊዜ ውስጥ ሁሉ ከዞን እና ከወረዳ ጋር በቅንጅት የክልሉ ጤና ቢሮ አብሮ እየሰራ ነው ያለው። አሰፋፈሩ እንዳያችሁት በጣም በአንድ ቦታ በዛ ብለው ስላሉ ወረርሽኝ እንዳይከሰት ስራዎች ተሰርተዋል አሁንም እየተሰሩ ነው ያሉት በተለይ በዚህ ባለፈው ሳምንት የሰራ ነው የተቀናጀ የኩፍኝ ክትባት ላይ ህጻናትንም ለየት አድርገናል ሁለተኛ ትልቅ የሚያስቸግር የነበረው ወባ ነው እዚህ። ሁሉም ቤቶች ያው ቤቱን እንዳያችሁት ቤቶች ውስጥ የአጎበር አሰራጭተናል አሁን ወባ ችግር አይደለም እዚህ ነገር ግን አሁን መጪው እንግዲህ ሀምሌና ነሀሴ ሰኔ ስለሆነ እዛ ላይ ኮሌራ ሊከሰት ይችላል። ለኮሌራ መከላከል ዝግጅቶችን ጀምረናል። በሀሳብ የበላይነት የሚያምንና የተረጋጋ የፖለቲካ ስርዓት ባህል መገንባት ለሀገር እድገትና ብልጽግና ሚናዊ ላቀ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹም ለተረጋጋ ፖለቲካዊ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና በሚል መሪ ቃል የተዘጋጀ የፖለቲካ ፓርቲዎች ክልላዊ ማጠቃለያ የውይይት መድረክ በቦንጋ ከተማ ተካሂዷል። ዝርዝሩ መለሰ ገብሬ ከቦንጋ ቅርንጫፍ ጣቢያችን አድርሶናል። ታጋይ ገብረ ሚካኤል እንደሚከተለው ያቀርበዋል። በውይይት መድረኩ ላይ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት በሀሳብ የበላይነት የሚያምንና የተረጋጋ የፖለቲካ ስርዓት መገንባት ለሀገር እድገትና ብልጽግና የላቀ ነው። መንግስትም አካታች የፖለቲካ ስነ ምህዳርን በማመቻቸት ለህብረ ብሔራዊ አንድነትና ለህዝቦች ተጠቃሚነት እየሰራ መሆኑን የገለጹት ርዕሰ መስተዳድሩ የተለያዩ የፖለቲካ ፓርቲዎችም ግልጽ የሆነ የፖለቲካ አጀንዳዎችን በመንደፍ ለጋራ ጥቅም እየተሰራ ነው ብለዋል። የተለያዩ በጣም ግልጽ መነሻና መድረሻ የሚታወቅ ሂደቱ ማሳታፊ እና አካታች የሆነ የፖለቲካ አስተሳሰብ በመቅረጽ በማራመድ የሰላም የልማትና የዲሞክራሲ ባህል ግንባታን ሂደት በእጅጉ ይደግፋሉ። የፖለቲካ ፓርቲዎች ማህበረሰባዊ ችግሮችን ነቅሶ በማውጣትና ለችግሮቹ የመፍትሄ አቅጣጫዎችንም በመጠቆም መንግሥትና ማህበረሰብ መካከል እንደ ድልድይም ያገለግላል። የመወያያ ሰነዱን የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ግርማ ባሻ አቅርበው ውይይት ተደርጓል። በተደረገው ውይይትና ጉብኝት መደሰታቸውን የገለጹት የፖለቲካ ፓርቲዎች የጋራ ምክር ቤት ተወካዮች አካታችነት ያለውን የፖለቲካ ስነ ምህዳር በማስፋት ለሕዝብ በሚጠቅሙ አማራጮች ላይ ተደጋግፎና ተመካክሮ ለመስራት በገዢው ፓርቲ በኩል እየተደረገ ያለው ጥረት የሚበረታታ መሆኑን አስረድተዋል። ሀገር የሚመራው ከየአቅጣጫው የሚነሱ የተለያዩ ሀሳቦች ተደራጅተውና ተቀናጅተው ለህዝቦች በሚጠቅም መልኩ በመመካከልና በመደጋገፍ መሆኑን የገለጹት ደግሞ የክልሉ ምክትል ርዕሰ መስተዳደር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ናቸው። ከመልካም አስተዳደር ችግርና ከጸጥታ ጋር ተያይዘው የሚነሱ ሀሳቦችን በመውሰድና በጋራ በመስራት የተጀመረውን የብልጽግና ጉዞ ማሳካት አለብን ብለዋል። አቶ ማስረሻ ፖለቲካ ስነ ምህዳር ላይ እንዲሰፋ የተደረገው ነገር ቢኖር አይ ምንም እንኳን ቢሆን የመረጧቸው ሰዎች ባያሸንፉም እንኳን ድምፅ ስላላቸው ድምፃቸውን የሚመጥን ውክልና ይሰጣቸው በሚል ነው እየሰራን ያለነው። በዚህ ክልል ውስጥ ምናልባት በየአካባቢያችን የምናውቃቸው የተወሰኑ ሰዎች ሊሆኑ ይችላሉ እንጂ በየደረጃው ባለው መዋቅር ውስጥ የተፎካካሪ ፓርቲ አባላትን ወደ ስልጣን የምናመጣቸው ነገሮች ያሉ መሆኑን መውሰድ አለብን። በሀሳብና የህግ የበላይነትን በማስከበር በህዝቦች መካከል መከባበርንና ወንድማማችነት እንዲሰፍን መስራት ይገባል ያሉት በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ረዳት ተጠሪ አቶ ነጋ በራ፣ ሂደቱን እየፈተሽን የጋራ ምክር ቤቱን በማጠናከር የዲሞክራሲ ስርዓት ግንባታን ማጠናከር ፋይዳዊ የላቀ ነው ብለዋል። ትግል ከሚያደርግ የፖለቲካ ኃይሎች ጋር እንደዚህ አይነት ፕላትፎርም ተዘጋጅቶ በሀሳብ በላይነት የሚተማመንበትን የፖለቲካ አውድ እየተለማመድን እንድንሄድ የሚያደርግ የውይይት መድረክ በዚህ መልኩ በመዘጋጀቱ እኛም እንደ ብልጽግና ፓርቲ ያሳለፍናቸው ውጣ ውረዶች በርካታ ናቸው ያሉት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሶሎሞን አየለ ጽንፈኝነትንና አክራሪነትን በማስወገድ እንደ ሀገር የተያዘውን የልማት ጉዞ ማሳካት ከሁላችን የሚጠበቅ ነው ሲሉ ተናግረዋል የግል ፍላጎት ያላቸው ይኖራሉ አይኖርም ተብሎ አይጠበቅም ነገር ግን ክልሉ ከተመሰረተ በኋላ ደግሞ የግል ፍላጎት ያላቸውንም ጽንፈኞች ጭምር እርምጃ ወስደው ህጋዊ ህዝባዊ ውይይት ተደርገው ሰዎች ከጦርነት ወጥተው ሰዎች ካለመግባባት ወጥተው ሰዎች ከመገዳደል ወጥተው ወደ ልማት ወደ ሰላም ያቀኑበት ሂደት ዝም ብሎ ይመጣ አይደለም። ክልሉ የእኛ የጸጥታ ኃይሉ ውጭ አድሮ ከአውሬ ጋር ጭምር ታግሎ ያመጣ ውጤት ነው። ስለዚህ እነዚህ የጸጥታ ኃይሎቻችን ታንኪ ሊ ያስፈልጋል። እነዚህ የጸጥታ ኃይሎች ጎን መቆም ያስፈልጋል። ለሰላም መቆም ማለት በቃል ብቻ አይደለም። የፖለቲካ ፓርቲ በአጠቃላይ አመራሮቻችንም አባሎቻችንም የሰላም ጉዳይ የህልውና ጉዳይ ነው። የህግ የማስከበር ጉዳይ የህልውና ጉዳይ ነው። ለማንም የሚተው አይደለም። በውይይት መድረኩ ላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢ አቶ ጎዳና ሙኔን ጨምሮ የፖለቲካ ፓርቲዎች ጋራ ምክር ቤት ተወካዮች ክልላዊ ማጠቃለያ ውይይቱን ተሳትፈዋል። ይህ የተከበራችሁ ተመልካቾቻችን መደበኛ ዜናዎቻችን እዚህ ላይ እንቋጫለን። ያረጋል መኩሪያ ነበርኩ። በያላችሁበት መልካም ቆይታ እንዲሆንላችሁ እንመኛለን። ጤና